ወጣትና መልከኛ የሆነች ገና ለጋ እድሜ ላይ ያለችው የንጉሱ ልጅ ተራ የሆነውን መንገድ ላይ የሰዎችን ልብስ እየሰፋ የሚተዳደረውን አፈቀረችው። አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የሰያ ቤተሰቦች፣ አሁን የምትገኙት ሰያ ቲዩብ ላይ ነው። ይህ ቻናል አዲስ ከሆነ ለእናንተ ሰብስክራይብ በማድረግ እንድትቀላቀሉና እንዲሁም ይህ ቪዲዮ ብዙዎች ጋር እንዲደርስ ሼር ማድረግን እንዳትረሱ እንዲሁም ላይክ በማድረግ እስከ መጨረሻ ቪዲዮውን ተከታተሉ። የዛሬው ታሪኬ በጣም አስተማሪ ነው። ታሪኩ እንዲህ በማለ ማግኘት የሚጀምር ነው። አንድ ንጉስ አለ። ያ ንጉስም በጣም የምታምርና ቆንጅዬ የሆነች ልጅ አለችው። ያችን ልጁን ለአንድ ነገር ሊያውላት ፈለገ። የፈለገውም ንግስናውን ለማስቀጠል እንዲሁም ንግስናውን ለማስፋፋት ሲል ሌላ የንጉስ ቤተሰብ ጋራ ሊያጋባት ፈለገ ማለት ነው። ለእሷ በጣም የተለየ የሆነ ቦታ አለው። እሷም እንዲሁ በዛ ግቢ ውስጥ ልዩ እንክብካቤ እየተሰጣት የምትኖር ስትሆን እንዲሁም በጣም መልከኛ የሆነችና ገና ወጣት የሆነች ናት። ነገር ግን አስተሳሰቧ በጣም ምርጥ ነበረ። በሰዓቱ ታዲያ ብዙ የተባሉ ሰዎች፣ መተውላታል። የንጉስ ቤተሰቦች፣ የንጉስ ልጆች እንዲሁም የተለያዩ ልዑል የተባሉት መተው እሷን ለማግባት ፈልገዋል። ነገር ግን እሷ አንዱንም እሺ ልትል አልቻለችም። ምክንያቱም በጀርባ ታሪካቸውን ስታጠና ደስ የማይል ነገርን ታያለች። ነገር ግን ሴት ስለሆነች በራሷ መወሰንም ባለመቻሏ እንዲሁም ከዛ ከንጉስ ቤተሰብ መውጣት ባለመቻሏ እዛው ህይወቷን እንድትገፋ አድርጓታል ማለት ነው። በሰዓቱ ታዲያ ንጉሷ አባቷ ሁሌ ይጨቀጭቃታል። አንቺ እኔ ማመጣልሽ ለምን እንቢ ትያለሽ? ለምን ትከራክኛለሽ? ለምን ስ እነሱን ታባሪያቸዋለሽ እያለ በየዕለቱ ይጨቀጭቃታል። እሷ ግን የሱን ጭቅጭቅ ላለመስማት እያለች ክፍሏን ዘግታ ነበር የምትቀመጠው። ክፍሏን ዘግታ ስትቀመጥና ከሱ ስትርቅ ለእሷ አገልጋዮችን በመቅጠር ሁልጊዜ እሷ እንዲያገለግሏት ማድረግን ቀጠለ ማለት ነው። ከዛ እነዛ አገልጋዮች ወጣ ገባ ሲሉ የሆነ ሰዓት ላይ አንድ ሰፊ ያገኛሉ። ያ ሰፊ ከሌሎች ሰፊዎች የሚለይ የሆነ ባህሪ አለው። የሚለየው ደግሞ ለሴቶች ያለው ትኩረት እንዲሁም ለሴቶች ያለው አመለካከትና ለዲኑ ያለው ትኩረት የተለየ ስለነበረ ነው ማለት ነው። ሌሎች ሰፊዎች ሴቶች እየመጡ ሲያሰፏቸውና እንዲሁም ሰውነታቸው ሲለካ በሰዓቱ ይሻፍዳሉ፣ የተለያዩ ነገሮችን ያሳያሉ፣ እንዲሁም ለጅንጀና ቅርብ የሆኑ ነበሩ ሌሎች ሰፊዎች። ነገር ግን ይህ ወጣት የተለየ ነበር አላህን የሚፈራና እንዲሁም ከሴቶች አይኑን ያራቀ የሆነና ሰፍቶ ሰርቶ ማግኘትን ብቻ የሚፈልግ የሆነ ወጣት ነበር። ይህን ወጣት ነበር ታዲያ የሷ አገልጋዮች ሲያወሩለት የነበረው ማለት ነው። አገልጋዮቹ እንዲህ እያሉ ያወራሉ። ይሄ ወጣት እኮ በጣም የሚገርም ነው። ከሌሎች የተሻለ ወጣት ነው። ከሌሎች የተሻለ መልክ አለው። ከሌሎች የተሻለም ደግሞ እንዲሁም ትኩረት የሚስብ ነገር አለው። ነገር ግን ሴቶችን አይፈልግም። እኛ እንኳን እየሄድን ብዙ ብንፈትነው አልቻለውም እያሉ እርስ በራሳቸው ሲያወሩ ያቺ ልዕልት ትሰማለች። እየሰማች ባለችበት ሰዓት ቀልቧን ገዛው የነሱ ንግግር ማለት ነው። ከዛ ጠጋ ብላ ምን አይነት ሰው እንደሆነና የት ቦታ እንደሚቀመጥ ትጠይቃቸዋለች። እነሱም በትክክል መረጃውን ይነግሯታል። መጨረሻም እሷ ብቻዋን ሆና እየሄደች ታገኘዋለች። በሰዓቱ መፈተን እንፈልጋለችና እሷም ልብሶችን በትፈልግም ባትፈልግም የተለያዩ ልብሶችን ለማሰፋት ወደ እሱ ጎራ ትላለች። ከዛ እሱ አይኑን ሰብር ያደርጋል፣ እሷን አይመለከታትም። እንዲሁም ያንን መልኳን አይ ሲመለከተም የአቋሟን ውበትን ፈጽሞ አያይም ነበረ። እሷ የሰጠችውን ትእዛዝ ብቻ እየፈጸመ ነበር የሚመለስላት በዚህ ሰዓት ታዲያ ሳታውቀው ነበር ውስጧ ላይ የነገሰው ያ ሰው ማለት ነው። በጣም ወደደችው፣ አፈቀረችው። ምንም ማድረግ አልቻለችም። ወደ አባቷ መሄድ ግዴታ ሆነባትና አባቷ ጋር ቀረብ ብላ አባቴ ሆይ የምትወደኝ ከሆነና እኔ መንከባከብ የምትፈልግ የእውነትም እኔ ወደፊት ህይወቴ እንዲያምር ከፈለግ አንድ ነገር እንድታደርግልኝ ይፈልጋለሁ ትለዋለች። ከዛም አባቷ ሌላ ልትነግረው ፈልገው ነገር እሱን የሚያስደስት ነው ብሎ ከማሰቡ አንጻር እሺ ንገሪኝ ልጄ በማለት ያዳምጣታል። እሷም ተራ የሆነን ሰው ስሙን ጠራችና ይህንን ሰው ላገባው ፈልጋለሁና እባክህን ስለሱ ሙሉ መረጃ አምጣልኝና አጋባኝ ትለዋለች። በዚህ ሰዓት ነበር ንጉሱ ባህሪ የተቀያየረው። በጣም ተናደደ። እኔ የተለያዩ የንጉስ ልጆችን እያመጣሁልሽ ነው፣ የተለያዩ ልዑሎች መተውልሻል፣ እንዲሁም ሚኒስቴሮች መተውልሻል፣ እንዲሁም በሀገሩ ተጠሪ የተባሉና በውበታቸውም በገንዘባቸውም በስልጣናቸውም ራሱ ሳይቀር በጣም ተጠሪ የሆኑ ከፍተኛ ቦታ ያላቸው ሰዎችን እያመጣሁልሽ፣ አንቺ እንዴት ተራ የሆነ ሰውን ስም ትጠሪልኛለች በማለት ይበሳጭባታል። እኔ ማስብሽ ለትልቅ ቁም ነገር ነበር፣ አንቺ ግን ተራ ሰው እንደሆንሽ አውቄያለሁ በማለት ወደ ክፍሏ አስገብቶ ያጉርባታል። ነገር ግን እሷ ይሄንን ነገር አልተወችም። በየዕለቱ ትነዛነዛለች፣ በየዕለቱ ትጨቃጨቀዋለች። ባህሪዋ ሁሉ ተቀያይሯል። እሱን ማየትና ማግኘት ለእሷ እረፍት የሚሰማት ነገር ነው። እሱን ለማግኘት እሱን ለማየት ወደ እሱ ለመሄድ የተለያዩ ምክንያቶችን ታቀርባለች። በመጨረሻ ግን ክብሬን እያዋረደች ነው በማለት ከዛ ግቢ ያባራታል ማለት ነው ንጉሱ። ከዛ ግቢ ካባረራት በኋላም ራቅ ወደ አለ ቦታ ወስዷት የራሷ የሆነ ቤት አስቀምጦላት እዛ ቤት ውስጥ እንድትቀመጥና በፍጹም እሱ ወደ አለበት ቦታ እንዳትመጣ በማድረግ እንዲሁም አገልጋዮቿንም እዛ እንዲያገለግሏትና በቅርብ ሆነው እንዲከታተሏት ያደርጋል። አባት በዚህ ሰዓት ታዲያ እሷን ጠይቆ የማያውቅ የሆነ የንጉስ ቤተሰብ ይመ ይመጣል ለሽምግልና ማለት ነው። በሰዓቱ እነዛ ሽማግሌዎች በሚመጡ ሰዓት ቁጭ ብሎ ያዳምጣቸዋል ለምን እንደመጡና እንደረጡና ምን እንደፈለጉ እነሱም የፈለጉት ልጁን እንደሆነ ሲያውቅ ልጅ እኮ በአሁን ሰዓት ላይ ገይለችም፣ አባርያታለሁ ከአካባቢ ስለዚህ እሷ ምን ሰራላችኋለች በማለት ሊመልሳቸው ቢሞክርም እነሱ ግን አንተ ጉዳዩን ካመንክበት እሷን የማሳመን ጉዳይ የእኛ ስራ ይሆናል በማለት ነገሩን ጠበቅ አድርገው ይነግሩታል። ከዛም እሱ ምን ችግር አለው መጀመሪያውንም እኮ እሷን ያባረርኳት እንደዚ እንደናንተ የተከበረ የሆነ ቤተሰብ ውስጥ አለመግባቷ የንጉሥ የንጉስ ቤተሰብ ውስጥ አለመግባቷ ነው እንጂ ያናደደኝ አደደኝ እንደናንተ ሰዎችን፣ እሺ ካለችልኝማ ምን ችግር አለው በማለት ይመልስላቸዋል። በሰዓቱ ታዲያ እነሱ አንድ ዘዴን ዘየዱ። ምናልባት እሷ ከዚህ በፊት እያፈቀረችው ያለችው ተራ ሰው ሊሆን ይችላል፣ ሰርጉ ከተፈጸመ በኋላ እሺ የምትልበትን መንገድ እኛ እናስተካክላለን ይሉታል። ከዛም እሱ የመጨረሻ አማራጭ ስለሆነ ሌላ አማራጭ ስላልታየው እሺ ብሎ ልጅቱን ያስመጣታል። ከስመጣትም በኋላ ቃንቺ በምትዩ እድርሻለሁ ግን ከዚህ ቤት ንቅንቅ እንዳትይ በማለት ያስቀምጣታል። ከዛም እዛ ቤት ተቀምጣ ታስራ ባለችበት ሰዓት ላይ አንድ ባል ሊመጣልሽ ነው ሊያገባሽ ነው፣ ያንን ባል ደግሞ የምታገቢው እኔ በምፈልገው መንገድ ነው በማለት አባትዬ ያስገድዳታል። ነገር ግን እሷ እየፈራችም እምቢ እያለችም ነገር ግን ሌላ አማራጭ እንደሌላት በማወቅ እሺ ትላለች መጨረሻ ላይ። ከዛም ተኳኳለች፣ ማንኛውም ሙሽራ የሚሆነውን ነገር ሆነችና ብቅ ስትል የሚገርም ሰፕራይዝ ነበር ያጋጠማት። ሰርፕራይዝ ምን መሰላችሁ? ያኔ እዛ ጎዳና ላይ እዳር ላይ ሆኖ የሰዎችን ልብስ የሚሰፋው የነበረው እሷ ደግሞ በአክላቁ በስነ መግባሩና በኢማኑ የወደደችው ሰው ነበር። ያ ሰው ነው ለካ ያገባት። እንዴት ሊያገባት ሻለ አትሉም? ሱብሃንአላህ። ይሄንን ታሪክ ታዲያ እሱ ሰምቶ ነበረ። በሰዓቱ እነዛ አገልጋዮች ወደ እሱ ይሄዱና ባንተ ምክንያት እኮ የንጉሱ ልጅ ተባረረች ከቤት፣ እንዲሁም ነው ልጅ ተበላሸ ነው አንተን አፍቅራ መዳር ፈልጋ ኢማንህን ወዳ አለህ እንዲሁም አኽላቅህን ወዳ አንተን ብላ ይኸውልህ ከሀገር ተሰደደች፣ በማለት እነዛ አገልጋዮች ይነግሩታል። በሰዓቱ ታዲያ እሱም የንጉሥ ልጅ ነበረ ከንግስና የተሻለ የራሱን ስራ ይዞ ከሰዎች ሐቅና ከሰዎች ዕዳ ነፃ ሆኖ መኖር የሚፈልግ ወጣት ነበረ። ለዚህም ነበረ እዛች ቦታ ላይ የተገኘው። ይህ ወጣት ታዲያ በሰዓቱ ይህንን ታሪክ በሚሰማ ሰዓት ተመልሶ ወደ አባቱ ታረቀ። አባቴ ሆይ አንተ እንደምትለኝ የንጉሱን ቤተሰብ አገባለሁ በማለት አባቱ ጋር ይታረቃል። እሱም ተመሳሳይ ታሪክ ገጥሞት ስለነበረ ማለት ነው። ከዛ በኋላ ከታረቀ በኋላ እንደዚህ አይነት ኢማንኛ የሆነች ሴት እንዲሁም ኢማንን የምትፈልግ አይነት ሴትና እና እንዲሁም ደግሞ የንጉስ ቤተሰብን አለማግባት የፈለገችው መጥፎ ናቸው ብላ የምታስብ ሴት የሆነችን ሴት ለኔ አደርጋታለሁ በማለት ወደ አባቱ ሄዶ ይቅርታን ጠይቆ የዛን ሰውዬ ልጅ ላገባ ነው በማለት ይነግረዋል። ከዛም አባትየው በጣም ደስ ሁለተኛ ይሆናል። መጀመሪያውም እኮ ከቤት የወጣኸው የግልህን ስራ የምትሰራው የተወረደ የሆነ ስራ የምትሰራው እኮ እንደዚህ አይነት ሐሳብን ባለማምጣት የተነሳ ነው። አሁን ግን እናንተ ተስማምተናል፣ ስለዚህ ከፈለክ በማንኛውም ጊዜ ሂጅ እለምንላለሁ። ምክንያቱም ያ ንጉስ የምፈልገው ንጉስ ነው በማለት ንጉስና ንጉስ ይግባባሉ ማለት ነው። ሱብሃንአላህ። ከዛ በኋላ ያ አባትን መጥቶ አጽቶ ይሄ ሁሉ ታሪክ የተከሰተው በዚህ መንገድ ነበር። በእርግጥም እነዚህ ሁለት ወጣቶች ለአላህ ሱብሃነ ወተዓላ በማደራቸው የተነሳና እንዲሁም አላህን በመፍራታቸው የተነሳ በንግስና ውስጥ ያሉ ሹብሃዎች፣ ችግሮችና ሰዎች የሚበደሉባቸው ነገሮች በጣም ሰልችቷቸውና ደብሯቸው ነበር። ሁለቱም ሲወጡ የነበሩ ሁለት አላህን ፈሪ የሆኑ ወጣቶች እንዲገናኙ አላህ ሱብሃነሁ ወተዓላ በተአምሩ ፈቀደ ማለት ነው። እነዚህ ሁለት ሰዎች ጥንድ ከሆኑ በኋላ የሁለት ንጉስ ቤተሰቦች እንደመሆናቸውና እንዲሁም አላህን ፈሪ እንደመሆናቸው ከዛ በኋላ ያለው ህይወት ምን ያክል ያማረ ይሆናል ሱብሃን